እና ኡመር ኮንበልቻ እነዚህ ሙስሊሞች አይደሉም፣ አስለንም ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራሁ ማድረግ አንችልም፣ ተከልክለናል። እነዚህ የተቀዳሚ ሙፍቲ ሀጂ ዑመር እንድሪስ አስክሬን ከመኖሪያ ቤታቸው ወደ ኑር በኒ መስጊድ ቢያሳሽኝት እየተደረገ ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት በነበሩት ሶሻል ሚዲያ ላይ ከሰሞኑ ይህ ፎቶ እየተዘዋወረ ይገኛል ይህ በአረብ ሀገር ራሳቸውን ቀይረው እ ሬሳ ሳጥኑ ባዶኑ የተቀበረው የሚባለው ነገር እውነት ይሆን እንዴ? እዚህ ምስሉ ላይ የምትመለከቱት ግለሰብ ቁርጥ የቀድሞ የኢትዮጵያ ጠቅላይ ሚኒስቴር አቶ መለስ ዜናዊን ይመስ ሰላም ሰላም ጤና ይስጥልኝ። ወድና የተከበራችሁ የእንቆሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምስቆያችሁ ነ ያለው እግዚአብሔር ይመስገን፣ በያላችሁበት ሰላም ክርስቶስ ይብዛላችሁ። ትዳችሁ ወደ ቤተሰቦቻችን በድጋሚ የሰበር መረጃ ተመንድሽ መጥች ያለው በጣም የሚያሳዝን መረጃዎች እየወጡ ነው ያሉት። እንደ ሀገር ኢትዮጵያ ትልቅ አባት አጥታለች። እንግዲህ ዛሬ ሀጂ ሙፍቲ ከዚህ አለም ድካም አርፏል። ይብላኝ በሰው ሞት፣ በሰው ቁስል፣ በሰው ህመም ለምትስቁ እናንተ ትሞት አላችሁ። ብታውቋቸውኛ አባት ለኢትዮጵያ ህዝብ ብዙ ዋጋ የከፈሉ አባት ናቸው። በዛሬው ዕለት እንግዲህ መለ የኢትዮጵያ ህዝብ ተሰብስቦ ስርዓተ ቀብራቸው ተፈጽሟል። ብዙዎቹም ቪዲዮ እየሰሩ ሀዘናቸውን እየገለጡ ይገኛሉ። የማስደምጣቸው ይሆናል። ቅዱስ ቤተክርስቲያን የሀዘን መግለጫ አስተላልፋለች። ማስደምጣቸው ይሆናል። በጣም እጅግ የሚያሳዝነች ግን በእኚህ አባት ሞት ከዛው ከእስልምና እምነት ተከታይ የሆኑ ሰዎች እንደው ሲደሰቱ እያየን ያለኑ እና እንዴት ነው በሰው ሞትኛ እየተደሰትን ያለ ነው? እውነት በጣም የሚያሳዝን ነገር ነው። ይህም መረጃ ማስደምጣቸው ይሆናል። በተጨማሪ እጅግ መነጋገሪያ የሆነ አንድ ቪዲዮ አለ። የድሮው ጠቅላይ ሚኒስቴር መለስ ዜናዊ የሚመስል ሰው በውጭ ታይቶ እውነት መለስ አልሞተም እየተባለ እየተወራ ነው ያለው። እንግዲህ ሁላችሁም እንደምታውቁት ሞቱ ላይ እርግጠኛ አልሆኑም በወቅቱ በጣም ብዙ ኢትዮጵያውያን። እና አሁን ደግሞ ይህ ምስል በስፋት እያነጋገረ ይገኛል። አይታችሁ ምላሽ የሚሰጡበት ይሆናል። ምን ያክል ቢመሳሰሉ ነው ሰው ሊያምን የቻለው የሚለውንም አብረና ያለን አይታችሁ ፍርዱን ለእናንተ ተዋለው። ተጨማሪ ደግሞ አርቲስቷ ታማለች የሚል ምስል የተዘዋወረ ይገኛል። ይህም መረጃ የማስደምጣች ይሆናል። ወደዛ ከመሄዳችን በፊት ግን በሀጂ ሞት ከተደሰቱ ሰዎች እንጀምራለን። እውነት እላቸዋለሁ ቪዲዮ ሳይ በጣም ያዘንኩት እንደ አንድ ኢትዮጵያዊ፣ ማንም ሰው ቢሞት በሰው ሞት ልናዝን ይገባል እንጂ እንዴት ነው በሰው ሞት እኛ እየሳቀን እየተደሰትን ያለውን እና እውነት በጣም ያዘንኩበት ቪዲዮ ነው። ለማንኛውም ኦርቶዶክሳን በደንብ አድርጋችሁ ቪዲዮ ላይ ያድርጋችሁ ጀምሩት። እስኪ ላስደምጣችሁ እና እንመለስ። እንደ ሀገር በጣም እጅግ የሚወደዱ በመላው ኢትዮጵያ ህዝብ ውስጥ እየቀሩ አባት እንደመሆናቸው መጠን ግን እንደዚህ ያሉት ሰዎች ደግሞ በሀጂ ሞት ደስታቸውን እየገለጽ ነው ያሉት። ምን አድርገዋቸው ነው? እስኪ ቪዲዮ ነው አይተን እንመለስ። ይሄ መረን የሚለውን አድምጠን እንመለስ። የምስራች የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታቸው ቀኔን አሳመረው። አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ። እንዳይቀና ዘላለም ክን ከካም ለህግ መጠየቅ አለበት የምትሉ ብቻ ኮመንት ላይ የገባችሁ ጻፉ። ቪዲዮ ሌሎች እንዲዳረስ ኮፒ ሊንክና ሪፖስት ይደረግ። ሰሞኑን የሀጂ ሙፍቲን መሞት አስመልክቶ ሁላችንም ከልብ አዝነናል። በሃይማኖት ባንመሳሰልም ጥሩ ስብዕና ያላቸው ኢትዮጵያዊ አባት ነበሩ ለቤተሰቦቻቸው መጽናናትን እንመኛለን። ኢየሱስ ጌታ ነው። ተባረኩ። ይስ እንደሰማችሁት ነው ይመስለኛል። እኔ ጤነኛ አይመስለኝም መሰለኝ፣ ይሄ ግለሰብ እና እውነት ጤነኛ ከሆነ ሰውዬ በቃ መጠይቅ አለበት ብዬ ነው የማስበው። ምንድን ነው ምንድን ነው ጥፋታችሁ አሁን? እኛ አባት እውነት በጣም የሚያሳዝን ጊዜ ላይ እየደረስን ያለ ነው። በሰሙት የሚስቅ ረበ ምድሃን ያለ አንዱ ደግሞ ተመልከቱት። ማብያ ነው ምን እንደሚል ተመልከቱት። በጣም ደስ ነው እየገለጸ የሚገኘ ከና አቦይ ስብሐት ጋራ አብሮን የሚሰራን አካል ታመመብና፣ አረ ደው ወላሂ <سؤال> እፈሩ ሀቂቃተን እፈሩ፣ ልታፈሩ ይገባል። ለኢኽዋኖች እህ ሙፍቲ እንትና ታመመብና እያላችሁ እንትን እምትሉ ሰዎች እፈሩ። እንዲህ አይነት ሰው ቢሞት ለአላህ ስለዚህ ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠማ? ስንት አሁን ባለፈው አላህ ከአርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንት ነው ሲያራግቡ የነበረው?

ተቆጣጠረ ይላሉ። ይህ ነው መረጃቸው። ግለሰብ ነው ቃል አላህ ቀሱሉላ አይደለም። ጋይስ፣ እንደሰማችሁት ነበረ። እንግዲህ እንደዚህ ያሉ ግለሰቦች አሉ። እውነት እላችኋለሁ በጣም የሚያሳዝን ነገር ነው፣ እያየን ያለ ነው። በመላው ኢትዮጵያ ህዝብ ዘንድ የሚወደሉ አባት እንደው ግለሰብ እያለ ያለው ነገር እኔ ቃላቱ ራሱ መልሼ ለመድገምና ለማናገር በጣም ነው የሚከብደኝ። እውነት እላችኋለሁ።

እንደ ሰው አጥፍተዋል፣ ያጠፉት ነገር ይኖራል። እኔ እንደ አንድ ሙስሊም ግን አፉ ብያችኋለሁ። ከኔ የሚጠበቀው ይሄ ነው። ለአንድ ለሞተ ሰው ልናደርግለት የምችለው ትልቁ ነገር ማህርታን መጠየቅ ነው እንጂ በነሱ ላይ ማፌዝ ቤተሰቦቹ፣ አረ ያ አላህ ምን ያህል ነው ቀልባችን ይደረገው፣ ወላሂ አግባብ አይደለም፣ ትክል አይደለም። እሳቸው ወደ አኸራ ሄደዋል። አላህ ስብሓነሁ ወተዓላ እንዲያዝነላቸው ያጠፉትንም ጥፋት ደግሞ አላህ እንዲያብስላቸው ዱዓ ማድረግ እንጂ እኔ በሞተ ሰው መደሰት ያው ሙስሊም በሆነ ሰው ሙስሊም በሆነ ሰው መደሰት ከየትኛው አቂዳ እንደሆነ አልገብልል። ወንድማችን ሀሳብ እንደሰማችሁት ነው፣ ትሴት ነው ብዬ አስባለሁ። ነገር ግን ከኛ ከኦርቶዶክሳውያን ይልቅ የእምነቱ ተከታይ የሆኑት የእኝን አባት ስራ በደንብ እያውቃሉ ብዬ ስለማስብ እንደ ምን አጥፍተው ነው ምን ቢያደርጉ ነው እንደ አንድ ኦርቶዶክሳዊ የሆነ ትላችኋል? እኚህን አባት ከማቅበት ሰዓት አጀምሮ በጣም እጅግ መልካም አስተዋይ፣ መላ ኢትዮጵያን ህዝብ የሚወዱ ሀይማኖት በሃይማኖት ተከባብሮ ተቻችለው እንዲኖር የሚያደርጉ አባት እንደሆኑ ነው የማውቀው በመላ ኢትዮጵያ ህዝብ ውስጥ ልብ ውስጥ የቀሩ አባት እንደሆኑ ነው የማውቀውና፣ እንዶ ምን ቢበድሏችሁ ነው እንደዚህ የምታደርጉት? እንዶ ቢበድሏቸው እንኳን ሰው በሰው ህመም ላይ በሰው ሞት ላይ እንዴት ይሳለቃል? እንዴት ይስቃል? ሁላችንም እኮ ከዚህ ሞት የምንቀር የምናመልጥ የለንም ማዘን እያለብን እንደዚህ ያለ ንግግር መናገሩ ለእኛ ምንድን ነው የሚጠቅመው? ቢያንስ ለቆሙት እንኳን አናስብም። በጣም ያዘንኩት ነው ትላችኋለኝ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት ፕሬዚዳንት በነበሩት ተቀዳሚ ሙፍቲ ሐጂ ኡመር ድሪስ በማረፋቸው የተሰማቸውን ሀዘን ገለጹ። የኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት ፕሬዚዳንት የነበሩት ተቀዳሚ ሙፍቲ ሐጂ ኡመር ድሪስ በማረፋቸው ሀዘን ተሰምቶኛል። ሐጂ ኡመር ድሪስ በአመራር ዘመናቸው የተለያዩ ወገኖች አንበሳ አንበሳን አይበላም፣ ተሁላ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያዘው የሰው ልጅ መሆኑ ነው ሰው የሚገድለው መሆኑ። ኢትዮጵያ አምርራ ትዘን፣ ህዝቦቿ አሁን ይፍሩ። ትልቁ ዋርካ ወደቀ። ትልቁ ዋርካ ሲወድቅ የተጠለሉ ሰዎችም እንስሶችም ይበተናሉ። የፀሐዩን ሀሩር አይችሉትምና እኒህ አባት ሀጂ ሙፍቲ በፌስቡክ ፔጅ ጀምሬ ለረጅም ዓመታት እምታውቁት አውቃላችሁ፣ እፖስታችኋለሁ፣ ፕሮፋይል አደርጋችኋለሁ። ከአምላክ ውጭ የሰው ልጅ አንድ ሰው መከተል ቢችልና ምርጫ ቢሰጠን ከሀጅ ሙፍቲ ውጭ የምከተላቸው የለም። ቃለ ሰማይ ቃለ ምድር። ከእኔ እምነት በተቃራኒ ነው ያሉ ፍጹም አንገናኝም። እኔ ሶስት ነገሮችን መካድ አልችልም። ይዣቸውን በልብ የምሞታሉ፣ ኢትዮጵያ ሀገሬን፣ ኦርቶዶክስ እምነቴን፣ የኢትዮጵያን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ ከእኔ ጋር በምድር ላይ ባህላያቸውን ቢጠፉም ቢሰወሩም ልቤ እንደ መቃብሩ ሆኖ እነሱን ውስጥ ከትቼ እንደ ጌጣጌጥ ይዣቸው መሞት ሶስት ነገር ናቸው ሰንደቅ ዓላማዋን፣ ኦርቶዶክስ እምነቴንና ኢትዮጵያ ሀገሬን። ያ ስለሆነብኝ ነው እንጂ በእኔ እምነት ሆኖ ሀጅ ሙፍቲ የእኔ ሲኖዶስ ወይ የእኔ ጳጳስ ቢሆኑ እግዚአብሔር አምላክ በሚያውቀው ዓለማዊ ህይወቴን ትቼ እኔም ልጆቼን ቤተሰቤንም ይዤ ከእግራቸው ስራ አልጠፋም ነበር። እንዳለመታደሉ ነው ትምህርታቸውን ወስጃለው የእምነታቸውን ጎራ ስለሚንለያይ ሰውነታቸውን ሰብዓዊነታቸውን አክብሬ ስለነሱ ትልቅነት፣ ዛሬ ኢትዮጵያ ስለሚገጥማት መከራ ትልቅ ዋርካ የሆነ ተገርድሶባታል። እመኑኝ ከእምነት እሳቢ ውጡ፣ ቋንቋቸውን አዳምጡ፣ ቃላቸውን ስሙ። ፍጹም የሆነ ከምድራዊ ሳይሆን ከሰማይ የሚመስል አንደበት አላቸው። ተገፍተረው ተንቀው፣ ተንበሻቅጠው ወጥተው ሊሆን ይችላል። ክርስቶስንም እንደዛ ነው ያደረጉት፤ ወደ ገደል አፋፍ ወስደው ገፍተው አዳፍተው በስልጣኑ በኃይሉ አፍዝዟቸው ገደል አፋፍ ላይ ትቷቸው፣ ወደ እንጂ ሀጂ ሙፍቲ እንደተደረጉት ክርስቶስም ተደርጓል። ይህንን እኔ ሪስኮስ ስጀና እኔ ያምኘበት ነመዋራ እምነቶች አይቀላቀሉም፣ አይደባለቁም። በእኛ ለእስልምና እምነት እንደ ባዕድ አምልኮ ነው፣ በእስልምናም የእኛ እንደ ባዕድ አምልኮ ነው። የትኛውም እምነት ከራሱ እምነት ውጭ ሌላ አምላክንትን ሲል አመነዘረ ወይ ደግሞ ሌላ እምነት ሲወድ ጣዖት አመለከን የሚባለው ዴፊኔትሊ ነው። ማስተባበልም መቅባትም ስለማይቻል ሀጂ ሙፍቲን አጠናታል። ኢትዮጵያ ዛሬ ትፍራ፣ ህዝቦቿ ዛሬ ይዘኑ። እኒያን የመሰለ ንግግራቸው ከሰማያት የሚወርድ የገነት ወንዝ የሚመስል የሚስረቀረቅ ድምፃቸውና ከእግዚአብሔር የሆነ ንግግራቸው ዛሬ አብራቸው ተቀበረ። በቪዲዮ ያስቀመጡትን ነገር ከቀልባችሁ ለመሆን አደብ ለመግዛት ዛሬ ያለውን ዓለም ላይ ምድር ላይ ሆይ ሆይታ ለመራቅ ስትፈልጉ የሀጂ ሙፍቲን የአባ ገብረ ኪዳንን እነዚህን ትምህርቶች እያወጣችሁ ስሙ ላለሁ ኮፒ ሊንክ ሸር አድርጉት ለመላው የኢትዮጵያ ህዝብ ነው ለስልምና ህዝብ አልልም ለመላው ሙስሊም ህዝብ አልልም ሀጅ ሙፍቲ የእስላሙም የፕሮቴስታንቱም የጴንጤውም የዋቄ ፍትም የሁሉም እምነት አባት ናቸው በእኔ ሳቢ ገብረ ኢየሱስ እናልኳችሁ ለአባታችን ግኔ በማመልከው ነውና ልመርቃቸው ወይ ልመኝላቸው ምችል የድንግል ማርያም ልጅ ኢየሱስ ክርስቶስ በማያልፈው ዓለም። በገነት ስፍራ የማያልቅ ረስት ሰጦ በቀኙ ያድርግልን፣ ነብሳቸውን ይማርልን። ሐጅ ሙፍቲ እረፍቶት በገነት ይሁን፣ ነብሶትን ይማር። የምር አዝኛለሁም ደንግጫለሁም። ኢትዮጵያ ሰዋጠች፣ ሕዝቦቿም የሚያስደነግጥ ልብ የሚያርር ነገር መጣ። ነገራቸው ለገባቸው ትውልድ ኮፒ ሊንክ ሸራ አድርጉት። አመሰግናለሁ። አያችሁ ውዲ አገሬ ልጆች የእስልምና እምነት ተከታዮች እንዲሁም ሁላችሁም ኢትዮጵያውያን ለዚህ ነበረ ለሀጂ ለአባታችን ዱዓ አርጉላቸው፣ ጸሎት አርጉላቸው። ስለ ነበረው ይህንን ዜና ላለመዘገብና ላለመስራት ነበር። አዎ አባታችን በቅተዋል። ጊዜያቸው አብቅቶ ወደ ፈጣሪያቸው ተጠርተዋል። አዎ እሳቸው በነበሩበት የህይወት ዘመን ፍቅርን፣ ሰላምን፣ አንድነትን መተሳሰብን ሲሰብኩን ነበር። ዛሬ ግን አባታችን ደክመዋል። አዎ በሞት ተሸንፈዋል ወይም ደግሞ ደክሟቸው በሞት ተጠርተዋል። ነገር ግን አባታችን በህይወት በነበሩበት ዘመን የነበረንን ፍቅር አንድነት፣ ሰላም፣ መተሳሰብ ልናስቀጥል ይገባል። ውድ የእስልምና እምነት ተከታይ እህት ወንድሞቼ እጅግ በጣም አዝኛለሁ። ለእናንተም እንዲሁም ደግሞ ለመላው ኢትዮጵያውያን መጽናናትን እመኛለሁ። አባታችን እግዚአብሔር አምላክ ነፍሶትን በሰላም እንዲያሳርፍ እየተመኘው ሀገሬ ኢትዮጵያ እነዚህን ትልልቅ አባቶችሽን ስታጪ የምታጩን በረከት እና የምታጩን ሰላም ግን በማሰብ ዛሬ ማዝኛለሁ። አዎ ለአባታችን ረፍተ ነፍስን እንዲያድልልን ሁላችሁም ኮሜንት ሴክሽን ላይ በመግባት አባታችን ነፍሶ በሰላም ትረፍ እያላችሁ መልእክታችሁን አስቀምጡልኝ። አዝናለሁ በጣም ነፍሶን ይማር ሀጅዬ። የተቀዳሚ ሙፍቲ ሀጂ ኡመር ኢንድሪስ አስክሬን ከመኖሪያ ቤታቸው ወደ ኑር በኒ መስጂድ ፒያሳ ሽኝት እየተደረገለት ነው። ግሎባል ሆቴል ላንቻ አካባቢ ከሚገኘው መኖሪያ ቤታቸው ለአርባ ዓመታት በማስተማር ወዳገለገሉበት ኑር መስጂድ ነው እያቀና ያለው። ኡላማዎች፣ ደረሳዎቻቸው፣ ኡስታዞችና ወዳጆቻቸው ሽኝት አድርገዋል። በኑር በኒ መስጂድ ሰላተ ጀናዛ ከተሰገደ በኋላ በሚሊኒየም አዳራሽ ከፍተኛ የመንግስት ስራ ኃላፊዎች ጭምር በተገኙበት ሽኝት ከተደረገ በኋላ ከቀኑ አስር ሰዓት ላይ ስርዓተ ቀብራቸው የሚፈጸም ይሆናል ተብሏል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ በሐጂ ሙፍቲ ህልፈት የተሰማቸውን አዘን ገለጹ። ቅዱስነታቸውም እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተውም በሚል መሪ ቃል መልእክታቸውን ያስተላለፉ ሲሆን ለዚህም ምስክሩ ታላቅ አረጋዊ፣ የበሳል አእምሮ ባለቤት፣ አገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጅ፣ የትውልድ አባት የሆኑት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ኡመር እንድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመውደድ የታደሉትን የዘመናችንን ጌጥ አታለች ሲሉ ተናግረዋል። ቅዱስነታቸውም ዛሬ ይህንን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ሲሉ ቅዱስ ፓትርያርኩ ሐዘናቸውን ገልጿል። እንዲሁም ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ህዝብ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያንና ህዝቦቿን ይባርክ ሲሉ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመን በረት ተክለ ሃይማኖት የሐዘን መግለጫቸውን ሰጥተዋል ማለት ነው። የቅዱስ አባታችን ብሯኪያቸው ይድረሰን ለብዙዎች ይደርስ ዘንድ ኮፒ ሊንክ ና ሼር አድርጉ፣ ቤቱንም ፎሎ ማድረጋችሁ እንዳትረሱ። ኦኬ፣ መረጃዎቻችን እንደሰማችኋቸው ናቸው፣ እነኝን ይመስላሉ ማለት ነው። በዛሬ ዕለት እንደምታዩት ይህ ሁሉ ህዝብ ተሰብስቦ የሀጂ ሙፍቲ ስርዓተ ቀብርን አስፈጽሟል ማለት ነው። ለመላው ኢትዮጵያውያን እስልምና እምነት ተከታዮች መጽናናትን ይስጣቸው እንላለን። ማንም ቢሆን ማንም ኢትዮጵያዊ ካዘነው ጋር ማዘን ባህላችን ስለሆነ ሁላችንም ልናዝን ይገባል እንጂ ያልተገባ ቃል መሰንዘራችን ምንም አይነት ጥቅም አይሰጥም ብዬ አስባለሁ። አሁን ቀጥታ የምወስዳችሁ እጅግ አነጋጋሪ የሆነው መረጃ የጠቅላይ ሚኒስትር መለስ ዜናዊ በህይወት አለ እያሉ እንግዲህ በጣም ብዙ ዘገባዎች እየተሰራጩ ይገኛሉና እስኪ መረጃው ሰምተን እንመለስ። ሬሳ ሳጥኑ ባዶ ነው የተቀበረው የሚባለው ነገር እውነት ይሆን እንዴ? እዚህ ምስሉ ላይ የምትመለከቱት ግለሰብ ቁርጥ የቀድሞ የኢትዮጵያ ጠቅላይ ሚኒስቴር አቶ መለስ ዜናዊን ይመስላል። ሰሞኑን እንግዲህ በሶሻል ሚዲያ ላይ እጅግ መነጋገሪያ ሆኗል። ይህ ምስል በብዙዎች ዘንድ እየተቀባበለ ነው የሚገኘው። እንደምታዩት መልኩ መነፅሩ ሙ ምናልባት ረገም ጀለቢያ ቢነሳ ቁርጥ መላጣ ይሆናል ብዬ ተስፋ አድርጋል። ለማንኛውም ይህንን ምስል እንዴት አገኛችሁት? ሬሳ ሳጥኑ ባዶ ሆኖ የተቀበረው የሚባለው ነገር እውነት ነው እንዴ? ምን ይመስላችኋል? የመረጃ ሌሎች ሼር አድርጉ፣ አዲስ የሆናችሁ ፎሎ ማድረጋችሁ እንዳትረሱ። መልካም ቀን። አርቲስት ሰላም ተስፋዬ እንግዲህ እንደዚህ ያለ ቪዲዮ በቲክቶክ ላይ ተሰራጭቶ ነው የሚገኘው እና በአሁኑ ሰዓት ታማለች ምናምን የሚል ነገር ፖስት ተደርጎ እያየሁ ነው ያለሁት። እውነት ታማ ከሆነ እግዚአብሔር ጠብቅልን። ነገር ግን እንደ አንድ አርቲስት እንግዲህ ሁላችሁ ሰዎችም ታውቁታላችሁ። አርት ስራ እንደዚህ ያለ ክወና ላይ ምናምን ምናልባት ከዛ ቪዲዮ ውስጥ እንዳይሆን ምናምን የሚል ነገር ጠርጣሪ አድርጎበኛል እና ኢትዮጵያ ጠቅላይ ሚኒስተር በአረብ ሀገር ራሳቸውን ቀይረው እየኖሩ ነው የሚሉ ቀልዶች ተጀምረዋል። እስኪ እናንተ ሰኔ እንዳየሁት እውነትም መለስ ዜናዊ መስሉ ነበር። ነገር ግን እስኪ ስንቶቻችሁ እንደኔ የተሸወዳችሁ ካላችሁ አሳውቁ። ኦኬ ጋይስ፣ እንግዲህ ሰሞን በጣም እጅግ ያነጋገረ ያለው መረጃ አንዱ መረጃ ይህ ነው ማለት ነው። እንግዲህ እናንተ ማየታቸው ፍርዱን ለእናንተ ተዋለው። እንግዲህ ይህ ሁሉ ነገር እንዲነጋገሩበት የቻለበት አንዱ ምክንያት ሁላችሁም እንደምታውቁት የጠቅላይ ሚኒስትር መለስ ዜናዊ አሟሟት እንግዲህ በጣም በብዙ ኢትዮጵያውያን ዘንድ ይህን ጥርጥር ይዞ ቆይቷል። ዛሬ እንግዲህ ደግሞ ይህን ምስል ሲያዩ ቪዲዮ ቫይረል እንዲወጣና መረጃው በስፋት እንድነጋገሩበት የሆነ ይመስለኛል። እና እናንተስ ምንትላላቸው ይህን አረብ ጠቅላይ ሚኒስትር መለስ ዜናዊ ይመስላል እያሉ በጣም በስፋት እየተዘገበ ነው የሚገኘው። እስኪ እናንተ ማሳባቸው ኮመንት ላይ የምታስቀምጡ ይሆናል ማለት ነው። እስኪ ወደ አርቲስት አንድ እውነታማ ከሆነ እግዚአብሔር ይምርልን። በጣም ብዙ ኢትዮጵያውያን የሚወዷት ታዋቂ ተዋናይ ናት። እንግዲህ ከፊልም ኢንዱስትሪው ትልቅ አስተዋጽኦ ካደረጉት አርቲስቶች መካከል አንዷ ናትና እግዚአብሔር ጠብቃት ማለት ወዳለሁኝ። እውነት ለመናገር ትላልቅ ዋርካዎች ሲያልፉና ሲወድቁ፣ ዋው እኔ ለነሱ ላለፉት ምንም እንትን አይለኝም። እነሱ ስራቸውን ሰርተው ዋጋቸውን ከፍለው መሄድ ያለባቸውን ርቀት ሄደው ለህዝባቸው ማድረግ ያለባቸውን አድርገው በሃይማኖታቸው አልፎ ይወዳሉ። እስፔሻሊ ደግሞ በሙስሊምም በክርስቲያንም ወይም ደግሞ በሃይማኖት ተከታዮችም ሃይማኖት ተከታዮች ከሆኑት ስትከበር እና ሞትህ ራሱ ሁሉንም ሲያስፈራ ሲያስደነግጥ ስታይ የሁላችንም የሚናበብ ተመሳሳይ ልብ አለን ብዬ አስባለሁ። ሁለት ሰዎች ልቤን በሃይማኖት ውስጥ ሁለት ሰዎች ልቤን ዘላለም ያጸኑታል። መልካም ሰው መሆን ምን አይነት ዋጋ እንደሚያሰጥም አስተምረውኛል፣ ሞታቸውም አስረድቶኛል። በተለያየ ቦታ የምናያቸው ዋጋ የሚከፍሉ ወንድሞቻችን እንዳለ ሆነው ማለት ነው። ተቀዳሚ ሀጂ ሙፍቲ፣ አቡነ መርቆሬዎስ ለኢትዮጵያዊነት የከፈሉትን ዋጋ እና የሄዱበትን ርቀት ስትመለከት እጅግ በጣም ትደነቃለህ። እነዚህ ሁለት አባቶች በሃይማኖታቸው ምን ያህል ዋጋ እንደከፈሉ ሃይማኖት ውስጥ የሃይማኖት ተከታዮች አባቶቻቸውን እንዴት ፕሮቴክት ማድረግ እንዳለባቸው የማይረዱ አንድ የሚሰራ ሴራ እንዳለ የሚጠነጠን ነገር እንዳለ ውስጡን ለቄስ በሙስሊም ወንድሞች ምን እንደሚባል አላቅም። የኢትዮጵያ ኦርቶዶክስ ቤተክርስቲያን አቡነ መርቆሮስን በፖለቲካ አሳዳ ከሀገር ስታባር አሳደው ከሀገር ውስጥ አካልበው ሲያሳዷቸውና ሲያሳዳቸው የቤተክርስቲያኒቷ የግፍ መጀመሪያ ሆኖ ተመዝግቧል። የነበረውን ታሪክና ሂደቱን ከኔ መናገር አይጠበቅብኝም። ሁላችንም ያለፍንበት ነው። ሁላችንም ይሄርንበት ነው። እሳቸው አንደበታቸውን ዘግተው በዛ ደረጃ ያሁሉ ሲሆን፣ ቤተክርስቲያኒቷ መከራ ውስጥ ነበረች። ተዋዥቅ ነበር። ቤተክርስቲያናችን ብዙ መከራ፣ ብዙ የፖለቲካ ጨዋታዎች፣ ብዙ ሴራዎች፣ ብዙ ተንኮሎች ሲመሰመስ ነበር ቤተክርስቲያኗ ውስጥ ይሄን ታዝቢያለሁ፣ አይቻለው። ያየሁትም ነገር ስላለ ማለት ነው። ሁላችንም ደግሞ አይተናል። ማይቀራቅ ነው። ነፍሳቸው እስክታልፍ ድረስ የመጡበትን ጎዳናና የሄዱበትን ርቀት የሆነውና የሚሆነውን በሙሉ አይተናል። የማይካር ነው። እኔ ስሜቴ መደበቅ አልችልም፣ እና ኤኒ ዌይስ ስሜቴ መደበቅ አልችልም። ዋናው ችግር የእሱ ነው። አቡነ መርቆሬዎስ የሚከበሩ ትልቅ አባት ናቸው። ህዋት የተባለ ስርዓት እንዴት አድርጎ ፈንግሎ እንዳስወጣቸውና እንዴት ዋጋ እንዳስከፈላቸው ያለ እንደዚህ የተደረገውን ብሎ መመርመርና ማየት ቁጭ ብለን መነጋገር ይጠበቅብናል። ብያስፈል አስባሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች እንዲሁም የኢትዮጵያ ቤተክርስቲያን ተገልጋዮች ምዕመናን፣ ካህናት፣ ጳጳሳትም ቁጭ ብሎ ማየት ያለባቸው ነገር እንዳለ ይሰማኛል። ምክንያቱም ከእውነቱ ጋር ተነስተን እየጠረግን ማን አስቸጋሪ ነው ብያምናለው። አቡነ መርቆሮስ ትልቅ ክብር አለኝ ትልቅ አባቴ ናቸው። ተቀዳሚ ሀጂ ሙፍቲ እኔ እሰማለው አያለው የሃይማኖት ልዩነት አለን ልክ አለን ሁሉም ተከባብረን እንኖራለን እንደሳቸው አይነት የሃይማኖት አባት አይቼም ሰምቼም አላውቅም እንዴት አድርገው ከክብራቸው ከመንበራቸው እንዴት አድርገው እንዳባረሯቸው እንዴት አድርገው አዋክበው እንዳስወጣቸው እኔ አንዱ ቋሚ ምስክር ነኝ ሙስሊም ወንድሞች ይህም ይክዳሉ የሚል እምነት የለኝም የተኬደበትና የሆነውን በሙሉ አደባባይ ላይ ፀሐይ የሞቀው ነው አንጀታቸውን ስር አድርገው ርርድብን ብለው ስለ ሰላም እያወሩ ስለ ሰላም እየሰበኩ ታፍነው ሕይወታቸው ዛሬ አልፋለች። በዚህም የሃይማኖት ልዩነት ሳይሆን በክብር ሁለቱንም አባቶች ሀጂ ሙፍቲ ተቀዳሚ እንዴት አድርገን እንደምናከብራቸው እንደምናቸው የሰላም ተምሳሌት የሰላም አምባሳደር እንዴት አድርገው ሃይማኖታቸውን መስበክ እንዳለባቸው የሃይማኖት ትርጉሙን ለተከታዮቻቸው እንዴት አድርገው እንዳስተማሩ ያየነውና የተመለከትነው ከበቂ በላይ ነው እያስባለሁ። ምግባራቸውም፣ ስራቸውም፣ አንደበታቸውም ስለ ሀገራቸው ያለው ፍቅርም ድንቅ ነበረ። ክበሩልና አባቴ ዘላለም በምንም በምንም ጎዳና ተለያይተን እኛም የራሳችን አካሄዳለን የሙስሊቹ የራሳችን ማካሄዳላቸው። እግዚአብሔር ግን ስለ መልካም ስራቸው እኔ ባሰብኩት በመልካም ቦታ እንዳውላቸው ጸልላቸዋለሁ። እግዚአብሔርን እለምነዋለሁ። ምክንያቱም መልካም ሰው ናቸው። መልካም ሰው እያጣን ነው። መልካም ሰው እያጣን ስንሄድ ደግሞ የሚከፈለው ዋጋ የበዛ ይሆናል ነው እኔ በዚህ ጉዳይ ሁሉ ብዙ ፖለቲካ መስራት ይቻላል። አሁን ሀዘን ላይ ያለነው ሀዘናችን ንወጣ ግን፣ የሚፈተሽና መታየት ያለበት ነገር አለ ብዬ አምናለው አቡነ መርቆሪዎስንና ተቀዳሚ ሀጂ ሙፍቲን ከዛ መድረክ ላይ በዛ ደረጃ ብልጽግና ሀጂ ሙፍቲን ህወት አቡነ መርቆሪዎስን ለምን አሳደዷቸው? ይሄ የእያንዳንዱ ክርስቲያንና የእያንዳንዱ ሙስሊም እምነት ተከታይ ጥያቄ ሊሆን ይገባዋል። ከዛ ውጪ አቡነ መርቆሪዎስን፣ ተቀዳሚ ሀጂ ሙፍቲን እንወዳቸዋለን፣ እናከብራቸዋለን። ከበስተጀርባ ያለው ነገር ግን ምንድን ነው? እነማናቸው እያደረጉ ያሉት? አባቶቻችን ሳንረዳቸው አንጀታቸውን ርር አድርገው የሚያልፉበት ምክንያት ምንድን ነው የሚለውን ነገር ብናየው መልካም ነው የሚል አቋም ስላለኝ ነው። ለሁለቱም አባቶች ግን ክብር አለኝ። ሁለቱም ነፍሳቸው በሰላም ትረፍ። አደለም፣ ንግግራቸው፣ አንደበታቸው፣ ሞታቸውም ሰብኳል። አመሰግናለሁ።